ሰበር አሳዛኝ ዜና በምንጃር አረርቲ ማርያም ቤተክርስቲያን በደረሰው አደጋ እስካሁን ከ30 ሰዎች በላይ ህይወታቸው ሲያልፍ በርካቶች ላይ ከባድና ቀላል ጉዳት ማጋጠሙ ተገልጿል። በምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ ከ30 ሰዎች በላይ ህይወት ሲያልፍ ከ200 በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም አስታውቋል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው ለኢትዮ ኤፍኤም እንደተናገሩት በቤተክርስቲያኑ የሚከበረውን አመታዊውን የቅድስት ድንግል ማርያም በዓለ ንግስ አስመልክቶ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞት ከባድ አደጋ የደረሰው። ተጎጆች አደጋ ከደረሰበት አካባቢ ማንሳት ስራ እንደተሰራና በመንግስትና በግል እንዲሁም በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑን ተናግረዋል። በተያያዘ ዜና የወረዳው ፖሊስ ይህንን በፈቀዱ አካላት ላይ ተጠያቂነት ያስከትላል ብለን እናሳስባለን ብሏል። በምንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን በደረሰው አደጋ ከ30 ሰዎች በላይ ህይወት እንዳለፈ መረጋገጡን የወረዳው ፖሊስ መምሪያ አሳውቋል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው ተጎጂዎቹን ከርብራ ውስጥ የማውጣቱ ሥራ መጠናቀቁንና የተጎጂዎችና የሟቾች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ስጋት እንዳላቸው ለቲክባህ ኢትዮጵያ በሰጡት ቃል ገልጸዋል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው አደጋው የተከሰተው ጠዋት 2 ሰዓት አካባቢ ነው። አደጋው የተከሰተው ከጸሎት በኋላ አዲስ እየተገነባ የሚገኘውን ቤተክርስቲያን የሕንፃ መወጣጫ ላይ በወጡ ምእመናን ላይ ነው። በአደጋው ከ200 በላይ ከባድና ቀላል የአካል ጉዳት ደርሷል። አሁን ባለን ተጨባጭ መረጃ የሞቱ ሰዎች ቁጥር ወደ 30 ከፍ ብሏል። የሟቾችም ሆነ የተጎጂዎች ቁጥር ከዚህ በላይ ሊያሻቅብ ይችላል ብለዋል። ተጎጆዎችን በመንግስት ጤና ጣቢያዎችና ሆስፒታሎች እንዲሁም በግል ሆስፒታሎች ተበታት ነው ስለሚገኙ የአደጋውን መጠን በትክክል አልታወቅም። ተጎጂዎችን ከርብራብ ውስጥ የማውጣት ስራ ተጠናቋል። አራት አምቡላንሶችን፣ ከስድስት በላይ የመከላከያ ፓትሮሎችን፣ የግለሰብ የሜት መኪናና አይሱዚዎች ተጠቅመን ወደ ህክምና ተቋማት አድርሰናል። ይህን በፈቀዱ አካላት ላይ ተጠያቂነት ያስከትላል ብለን እናስባለን። ይህን ያህል ቁጥር ያለው ሰው ርብራቡ ላይ እንዲወጣ መፍቀድ አስፈላጊነቱ ምንድነው? የሚለው ነገር በደንብ መታየት ነበረበት። ከፍተኛ አደጋ ደርሷል። በህይወት የተረፉትም በሪፈር እስከ አዲስ አበባ ድረስ እየሄዱ ነው። የህክምና ወጪዎችን ጭምር በቀጣይ ከቤተ ክርስቲያኗ ጋር መነጋገር ይጠይቃል። አስፈላጊውን ምርመራም እናካሄዳለን ብለዋል። እንግዲህ ይህ እንጨት ነው ከአናታቸው ላይ እንደምትመለከቱት የተነሳው ማለት ነው። ይህ እንጨት ሙሉ ምእመኑ ላይ ነበር የወደቀው እና ይህ እንጨት እስኪነሳ ድረስ ብዙዎች ነፍሳቸው መታገዝ ሳይችሉ ማለፉ ያመላክታል ማለት ነው። ሀዘኑ መሪር ነው። እንግዲህ መላው ኢትዮጵያውያን መጽናናት ተመኘን፣ ቤተሰቦቻቸውን መጽናናት ተመኘን። እንግዲህ የቆሰሉትን እግዚአብሔር ምሕረቱን ይላክ። በተያያዘ ዜና በሰሜን ሸዋ ምንጃር ሸንኮራ ምድር ልዩ ቀን ነበር። መስከረም 21 2018 ዓመተ ምህረት የመቤታችን ቅድስት ድንግል ማርያም ዓመታዊ በዓል በሺዎች የሚቆጠሩ ምዕመናን ልባቸው በደስታና በእምነት ተሞልቶ ወደ አረርቲ ማርያም ቤተክርስቲያን ይጐርፉ ነበር። በዓሉን ለማክበር የተሰበሰበው ህዝብ በደስታ እየዘመረ በጉጉት ደግሞ በግንባታ ላይ ያለውን አዲሱን የቤተክርስቲያን ህንጻ ይጎበኝ ነበር ይህ ህንፃ የእምነታቸውና የጋራ ጥረታቸው ምልክት ነበር። ነገር ግን ያ የኩራትና የተስፋ ምልክት በአይን ቅጽበት ወደ ሀዘን ምልክትነት ተለወጠ። ከጠዋቱ አንድ ሰዓት ከ45 ላይ ነበር። በድንገት የደስታው ዝማሬ በሰቆቃ ጩኸት ተተካ። ለ14 ዓመታት የቆመው የእንጨት መረማመጃ ስካፎልዲንግ የተሰበሰበውን ህዝብ ክብደት መሸከም አቅቶት በቅጽበት ተደርምሷል። ተስፋና ጸሎት የነገሰበት ቦታ በፍርሃትና በጩኸት ተሞላ። በደስታ ወደ ቤተ ክርስቲያን የመጡት ምእመናን በፍርስራሽ እንጨት ስር ተቀበሩ። በቅጽበት አካባቢው በነፍስ አድን ጩኸት ተናወጠ። የአካባቢው ማኅበረሰብ ፖሊስና የመከላከያ ሰራዊት አባላት ሳይቀሩ ከፍርስራሹ ስር የተነፈጉትን ነፍሶች ለማትረፍ ለሦስት ሰዓታት ደከሙ። ሰዎቹን በሙሉ አውጥተናል አለ፣ የወረዳው ፖሊስ አዛዥ በድምጽ ውስጥ ድካምና ሐዘን እየተነበበ፣ ነገር ግን ሁሉም ሊተርፉ አልቻሉም። የንጋቱ ብርሃን ሲፈነጥቅ በደስታ የመጡ ቢያንስ ሰላሳ እናቶች፣ አባቶች፣ ወጣቶችና አረጋውያን የቀትሩን ፀሐይ ሳያዩ ሕይወታቸው አለፈ። ከሁለት መቶ በላይ የሚሆኑት ደግሞ ቀሪ ዘመናቸውን ይዘውት የሚኖሩትን የአካልና የስነ ልቦና ጠባሳ ይዘው ወደ ሕክምና ተቋማት ተወሰዱ። ከሟቾቹ መካከል ቤተክርስቲያኗን ለመገንባት ላባቸውን ሲያንጠፈጥፉ የነበሩ የቀን ሠራተኞች መምህራን እና መነኮሳት ይገኙበታል። የደስታና የበዓል ቀን የነበረው መስከረም 21 በአረርቲ ምድር የሐዘንና የሰቆቃ ጠባሳ ጥሎ አለፈ። የእምነት ቦታ የነበረው ቅጥር ግቢ በአንድ ጠዋት የድንገተኛ አደጋ ማሳያ ሆነ። ዛሬ የአረርቲ ከተማ በለቅሶ ተሸፍናለች። ለመጸለይ የተዘረጉ እጆች አሁን ወገንን ለመቅበርና ሐዘንን ለመቻል ተዘርግተዋል።